አዳዲስ ዲስ ስፖርታዊ መረጃዎችን ስናወጣ መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል አሁንም ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን ደግሞ በተለያዩ ስፖርታዊ ጉዳዮች ዙሪያ አዳዲስ መረጃዎችን ወደ እናንተ ለማድረስ በዚህ ሰዓት ስላገኘናችሁ በጣም ደስ ብሎናል። በጣም ብዙ ሰዎች የቡካዮ ሳካን ጉዳይ በተመለከተ ጥያቄዎችን ይልካሉ። ጋብሪኤል ማርቲኔሊ ተመለሰ። ቡካዮ ሳካ መቼ ነው ወደ ሜዳ የሚገባው? በተለይ ደግሞ አርሰናል በአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ ማለፉን ካረጋገጠ በኋላና በሩብ በሩብ ፍጻሜ የሚገጥመው ሪያል ማድሪድን እንደሆነ ካወቀበት ጊዜ አንስቶ ለዛ የሪያል ማድሪድና የአርሰናል አንዴ በኤምሬስ ሌላ ጊዜ በሳንቲያጎ ቤርናባው በሚያደርጉት ጨዋታ ላይ ቡካዮ ሳካን ይዘን ነው ወይ ሪያል ማድሪድን የምንገጥመው የሚል ጥያቄ ያላቸው በጣም ብዙ የአርሰናል ደጋፊዎች ታዲያ ነገ አስር ሰዓት ከሰላሳ ላይ በሚደረገው የአርሰናልና የቼልሲ ጨዋታ ዙሪያ ጋዜጣዊ መግለጫ ሲሰጥ በዚሁ ጉዳይ ላይ አርቴታ ተጠይቆ ነበረ። ይህም ከሰዓታት በፊት የወጣ መረጃ ነው። እንደ አርቴታ አገላለጽ ከሆነ ቡካዮሳካ በሚቀጥለው ሳምንት ማለትም ከሰኞ ጀምሮ ወደ ልምምድ ስፍራ ይመለሳል ወደ ልምምድ ስፍራ ይመለሳል ብቻ ሳይሆን በልምምዱ እንግዲህ እስካሁን ድረስ በተለያየ መንገድ የማገገሚያ እንቅስቃሴዎችን ሲያደርግ ነው የቆየው። አሁን ከሰኞ ጀምሮ ደግሞ ቡካዮ ሳካ በአርሰናል የልምምድ ስፍራ ላይ ይገኛል። ልምምዱን በሚሰራበት ሰዓት ላይ የኳስ የፓሲንግ ልምምዶችን ይሰራል። ከኳስ ጋር እንደገና የሹቲንግ ኤክሰርሳይሶችን ይሰራል። እንደዚሁም ደግሞ የፉክክር በሚመስሉ ውድድሮች ላይ እንዲሳተፍ ተደርጎ ያንን የፉክክር ጫና የመቀበል አቅሙን ከፍ ለማድረግ በአርሰናል በኩል የሚሰሩ ስራዎች መኖራቸውን ነው አርቴታ የገለጸው። ይሄ ከሆነ በሚያዚያ ወር ላይ በአርሰናልና በሪያል ማድሪድ መካከል በደርሶ መርስ የሚደረገው የሩብ ፍጻሜ የቻምፒዮንስ ሊግ ጨዋታ ላይ ያለምንም ጥርጥር ቡካዮ ሳካ ለአርሰናል አገልግሎት ይሰጣል፣ ይደርሳል። ራሱ አርቴታን በነገራችን ላይ ብለዋል፣ አሁን እየሰራን ያለነው ልጁ በተሟላ መንገድ እንዲያገግም በተሟላ መንገድ ከጉዳቱ እንዲነጻ ለማድረግ ነው። ከጉዳት ውጪ እንዲሆን ለማድረግ የምንሰራው ስራ ፍሬ ያፈራል ብሎ ያምናል። ነገሮች በቅድ መሰረት እየሄዱ ነው የሚገኙት። ቅድም እንዳልኩት አስ ኦፍ ኔክስት ዊክ ወደ ተሟላ ልምምድ ማድረግ ይሄዳል። ከኳስ ጋር ያለ ኳስ ራስን የማጠንከር ራስን የማበርታት ጫና የመቀበል ጫናን የመቋቋም እነዚህ ሁሉ ነገሮችም በሙሉ በሂደት በልክ በልክ እየተሰጡት፣ ዛሬ የሚሰጠው ነገ ከሚሰጠው ያነሰ ይሆናል። ነገ የሚሰጠው ከነገ ወዲያው ያነሰ ይሆናል። ግን ጫናውን እየጨመሩ እየጨመሩ እየጨመሩ ይሄዱና ጠንከር ባለ ጨዋታ ላይ የሚኖርን ጫና መቋቋም የሚችል ቡካዮሳካን ይዘው ለሚያዚያ ይደርሳሉ ተብሎ ነው የሚጠበቀው። ነገሮች በእቅድ መሰረት በጥሩ ሁኔታ እየሄዱ ነው። ስለዚህ ለአርሰናል ደጋፊዎች በዚህ ሰዓት ላይ ሊነገር የሚችል ሊነገር የሚገባው ትልቁና ዋናው ጉዳይ ያሳሰባችሁ፣ ሪያል ማድሪድን በሩብ ፍጻሜ የምትገጥሙበት ጨዋታ ላይ የምትመኩበት ለአርሰናል የማጥቃት አቅምን ከመጨመር አንጻር ፋይዳው ትልቅ ነው የሚባለውን ቡካዮ ሳካን በዛ ጨዋታ ላይ ታገኙታላችሁ ነው ወይም የማግኘት እድላችሁ አሁን እጅጉን እጅጉን የበዛ ነው የሚል ማረጋገጫ በሚመስል መንገድ ነው አርቴታ እየተናገረ የሚገኘው። ስለዚህ ለረጅም ጊዜ በጉጉ ሲጠበቅ የነበረው የቡካዮ ሳካ ከጉዳት አገግሞ ወደ ጨዋታ መመለስ በቻምፒዮንስ ሊግ ሪያል ማድሪድን በሚገጥሙበት ጊዜ ተግባራዊ ይደረጋል ነው። እንደውም አንዳንድ ሰዎች ምን ይላሉ፣ ሪያል ማድሪድን ከመግጠም በፊት እንግዲህ ነገ ከቼልሲ ጋር ጨዋታ አለው። ከዛ በኋላ ኢንተርናሽናል ብሬክ ነው። ከዛ በኋላ ደግሞ አሁንም ከሪያል ማድሪድ በፊት ሁለት የፕሪሚየር ሊግ ጨዋታዎችን አርሰናል ያደርጋል። አንደኛው ከኤቨርተን ጋር ነው አንደኛው ደግሞ ከፉልሃም ጋር የሚያደርጋቸው ጨዋታዎች ነው። በእነዚህ ሁለት ጨዋታዎች መካከል በአንደኛውም ላይ የተወሰኑ የመጫወት እድሎችን ቡካዮሳካ ሊያገኝና ራሱን ሊፈትሽ የሚችልበት እድልም አለ። ነገር ግን አሁን አርቴታ ነገሮችን ያስቀመጠበትን መንገድ የምናነሳ ከሆነ የማረጋገጥ ያህል ነው። እሱ እርግጠኛ የሆነ ያህል ነው ለእኔ የተሰማኝ፣ ከንግግሮቹ ካስቀመጣቸው ቃላቶች ወይም ደግሞ ቃላቶችን ከተጠቀመበት መንገድ ስነሳ፣ ምንም ምንም ጥርጥር የለው። በነገራችን ላይ አርሰናል ያው በፕሪሚየር ሊጉ ከሊቨርፑል 15 ነጥብ ያንሳል። በፉልሃም በኤቨርተን አይነት ጨዋታ ሪስክ እንዳይወስድ ቢያደርገውም፣ ያም የብልህና የአስተዋይ ሰው ውሳኔ ነው የሚሆነው ግን ያው ሁላችንም እንደምናውቀው የአርሰናል የማጥቃት አቅም በሪያል ማድሪድ የመከላከል አቅም ይበልጥ ሊፈተንና ይበልጥ ሊጋለጥ ይችላል ነው። አሁን የአርሰናል ደጋፊዎችን ቢሆን ለመተማመን የሚከብዳቸው ቡድናችን ቀሎት ጎል ያገባል ወይ የሚፈጥራቸውን የግብድሎች ያህል ወይም ከዛ ጋር ተቀራራቢ የሆነ ወይም ደግሞ ወደ ተጋጣሚ የግብ ክልል የምንደርስበትን ድግግሞሽ የሚመጥን የጎል ማስቆጠር አቅም ላይ ነን ብለው አያስቡም። ምክንያቱ ደግሞ የተጫዋቾች መጎዳት ነው። በነገራችን ላይ በዚሁ ማረጋገጥ የምንችለው የአርሰናል የዘንድሮ የውድድር አመት ከተለያዩ መመዘኛዎች አንጻር ገምግመን ሙሉ ፕሮግራም በዛው ላይ የምንሰራ መሆኑን ከወዲሁ ልንነግራችሁ እንወዳለን። በጣም በቅርቡ ማለት ነው። በጣም በቅርቡ ግፋ ቢል ሰኞ ያንን ልናደርገው እንችላለን። ከሆነም ደግሞ ነገ ልትሰሙ ትችላላችሁ በዚህ የዩቲዩብ ቻናላችን ላይ። ይህንን ስንገመግም በምን በምን መስፈርቶች እናየዋለን፣ በምን በምን መንገዶች ይለካል ያልን እንደሆነ የተለያዩ መለኪያዎችን ተግባራዊ ያደርጋሉ። በዙ በብዙ መንገዶች የአንድ ክለብ የውድድር አመት ጥሩ ነበር አደለም፣ የተሳካ ነበር አደለም፣ እንደተጠበቀ ሆኗል ወይስ አልሆነም በሚል ላይ ሙሉ ምስል ሊሰጥ የሚችሉ ነጥቦችን ከግምት ውስጥ በማስገባት አርሰናል እና ያለቀ የመጣው የውድድር አመት ይገመገማል። ለምሳሌ አርቴታ አርሰናልን ከያዘው ጊዜ አንስቶ ፖይንትስ ፐር ጌም እንዴት ነበረ? የመጀመሪያው የውድድር ዓመት ላይ ከአንድ ጨዋታ በአማካኝ አርሰናል ስንት ነጥብ ነበር የሚያገኘው? ሁለተኛው ላይ፣ ሶስተኛው ላይ፣ አራተኛው ላይ እና ዘንድሮ ላይ የሚለውን እናያለን። ስለዚህ ካለፉት ዓመታት አንጻር በተለይ ከአምናና ከካቻ አምና አንጻር የዘንድሮ አርሰናል ከአንድ ጨዋታ በአማካይ የሚያገኘው ነጥብ ከፍ እያለ ነው? ዝቅ እያለ ነው? የሚለው እንደ አንድ መለኪያ ይሆናል። ተጫዋቾቻቸው ያጋጠማቸው ጉዳቶች ብዙ ናቸው። ጋብርኤል ሱስ ተጎድተዋል። ከሃቨርት ተጎድተዋል። ቡካዮ ሳካ፣ ኦድጋርድ፣ ሌሎቹም ተጫዋቾች እንደነ ካላፊዮሪ አይነት ተጫዋቾች እንደነ ቤን ዋይት አይነት ተጫዋቾች ተጎድተዋል። እነዚህ ተደጋጋሚ የሚባሉት የአርሰናል ሊያስተናገዳቸው ጨዋታው የጉዳቶች በጨዋታዎች ላይ ለሚያሳየው ደካማ እንቅስቃሴ ወይም ለሚያስመዘግበው ያነሰ ውጤት ሰበብ ናቸው ወይስ እውነት አርሰናል በቃ የተቸገረባቸው የተፈተነባቸው ነገሮች ናቸው። ጉዳት በአርሰናል የውድድር አመት ላይ ያሳደረው ተጽዕኖ እንዴት ይለካል? አርሰናል ላጋጠመው ጉዳትና ሌሎች በፕሪምየር ሊጉ ላይ ያሉ ክለቦች ያጋጠሟቸው ጉዳቶች ሲለኩ እውነት አርሰናል በተለየ መንገድ ተጎድቷል ወይ በተጫዋቾቹ ባጋጠማቸው ጉዳት ምክንያት ምን ያህል ቀናትን ተጫዋቾቹ ተጎድተውበት ለማሳለፍ ተገደደ? ሌሎቹ ክለቦችስ የሚለው ነገር በሙሉ መታየት መቻል አለበት። ከዛ እንደገና ደግሞ አርሰናል መጎዳታቸው ብቻ ሳይሆን ተጫዋቾቹ የተጎዱበት ተጫዋቾች በአጥቂ ክፍል አካባቢ የሚገኙ ተጫዋቾች ናቸው። ለምሳሌ ብለን ብናነሳ ቡካዮ ሳካ፣ ካይ ሃቨርስ፣ ጋብርኤል ሄሶስ፣ ጋብርኤል ማርቲኔሊ እንዲህ እንዲ ያሉ ተጫዋቾችን ስንጠራ የተጫዋቾቹ አብዛኛው ጉዳት ፊት መስመር ላይ ያሉት የአርሰናልን የማጥቃት አቅም የሚያዳክሙ ናቸው። ቅድም ስለ ቡካዮ ሳካ የጀመርነውን ወሬ መሀል ላይ ይሄንን ስናመጣ አንደኛው አርሰናልና የአርሰናል የዘንድሮ የውድድር ዓመት የሚለካ የሚሰፈርበት ምክንያት የአርሰናል የማጥቃት ተጫዋቾች ወይም በማጥቃት እንቅስቃሴ ውስጥ ለአርሰናል ኮንትሪቢዩት የሚያደርጉ ተጫዋቾች ያጋጠማቸው ጉዳት በአርሰናልና በሊቨርፑል መካከል ለተፈጠረው የነጥብ ልዩነት እያደገ መምጣት ምን ያህል አስተዋጽኦ አድርጓል የሚለውም እንደ አንድ መመዘኛ መታየት ስላለበት ነው። ቡካዮሳካ ሲመለስ የሚመለሰው ለሪያል ማድሪድ የሩ የሩብ ፍጻሜ ጨዋታ ሲሆን ከዚህ አንጻር የሚገኘው እፎይታ ቀላል አደለም የሚሆነው ለአርሰናል እና ለአርሰናል ደጋፊዎች እና ይመለሳል ቦካዮሳካ። አርሰናል ሊቨር ሪያል ማድሪድን ሲገጥም በኤምሬትስ አርሰናል ወደ ሳንቲያጎ በርናባው ሄዶ የሩብ ፍጻሜ የመልስ ጨዋታውን ሲያደርግ ቦካዮሳካን ይዞ ነው። ይሄ በእርግጠኝነት እየተነገረ ያለ የዚህ ሰዓት ወሬ ነው። ከዛ ውጭ ግን አርሰናልን መገምገም ሲባል የጥር ተጫዋቾች የዝውውር መስኮት የአርሰናል የዋንጫ ተፎካካሪነትን ምን ያህል ጎድቶታል? የጥር ተጫዋቾች የዝውውር መስኮት ያለ ተሳትፎ ነው ያለቀው። ተሳትፎ ቢያደርግ ኖሮ በሊቨርፑልና በአርሰናል መካከል እውነት 15 ነጥብ ልዩነት ይፈጠር ነበረ? ወይስ በዝውውሩ ላይ ተሳትፎ አድርጎ የተወሰኑ ጎል ሊያስቆጥሩ የሚችሉ ተጫዋቾች አርሰናልን እንዲቀላቀሉ ተደርጎ ቢሆን ልክ አሴንሲዮ አስቶን ቪላ እንደገባው ራሽፎርድ አስቶን ቪላ እንደገባውና የቪላ የማጥቃት አቅም ላይ ኮንትሪቢዩት እንዳደረጉት አርሰናልም የተወሰኑ ተጫዋቾችን ወደ ቡድኑ ቀላቅሎ ቢሆን ኖሮ የአርሰናል የዋንጫ ተፎካካሪነት አሁን በተጎዳው መጠን እንዳይጎዳ ማድረግ አይቻልም ነበር ወይ? ይሄ ሌላኛው ነጥብ ሊሆን ይችላል ነው። እንግዲህ እንደነዚህ ያሉና ሌሎችንም መመዘኛዎች ተጫዋቾቻቸው ያዩዋቸው ቀይ ካርዶች በአርሰናል የዋንጫ ተፎካካሪነት ላይ ያሳደሩት ተጽዕኖ፣ እውነት የነሱ የዲሲፕሊን ችግር ነው ወይስ ደግሞ ደካማ ዳኝነት ነው አርሰናልን ለዚህ ያበቃው የሚልና ሌሎች በጣም በርካታ በጣም በርካታ ነጥቦችን እያነሳን እናነሳ እንነጋገርበታለን። ለብቻው አንድ ሙሉ ፕሮግራም እንሰራለን። ለጊዜው ግን የአርሰናል የውድድር ዓመት ከሆነው ይልቅ የተሻለ መሆን ይችል ነበረ። ከሆነው ይልቅ የተሻለ እንዲሆን ተስፋ ይደረግ ነበረ፣ ግን አልሆነም ሳይሆን ለመቅረቱ አንደኛው ምክንያት አምና ሁለተኛ ሲወጣና የተሻለ ቡድን አርሰናል ሲያሳየን ካቻ አምና ሁለተኛ ሲወጣና የተሻለ ቡድን እንድናይ ሲያደርገን በአርሰናል የተሻለ ቡድንነት ውስጥ ቁልፍ ሚና ከነበራቸው ተጫዋቾች መካከል አንደኛው የሆነው ቡካዮ ሳካ ነው። ቡካዮ ሳካ የአርሰናል ዋና በቃ ዋና የክሪኤቲቪቲ ፎርስ ነው። ኢትስ ኖት ኦል አባውት ክሪኤቲቪቲ ኢትስ ኦል አባውት ስኮሪንግ ጎልስ ቱ ማለት ነው ጎል ማስቆጠር ቡካዮሳካ በብዙ ጨዋታዎች ላይ የሚያደርገው ለአርሰናል አንዱ ጥሩ ምናልባትም አስተማማኝ ከሚባሉት የጎል ሶርሶች መካከል አንደኛው እኮ ቡካዮ ሳካ ነው። አሲስት ያደርጋል፣ የጎል እድሎችን ይፈጥራል፣ በራሱ ጎሎችን ያስቆጥራል። ይሄ ልጅ ተጎድቶ ከሶስት ወር በላይ ከሜዳ ሲርቅ አርሰናል ቤት ክፍተት እንዳይፈጠር መጠበቅ የሚቻል አይመስለኝም። ሲመለስ ደግሞ ሊመለስ ነው ሲባል ደግሞ የአርሰናል ደጋፊዎች ያው የግድ የግድ የግድና በደንብ መደሰት ያለባቸው ይመስለኛል። እና በቃ በጣም ቀርቧል ብሏችኋል አርቴታ። ልጁ ወደ ሜዳ ሊመለስ ነው፣ ነገሮች በጣም በጥሩ ሁኔታ እየቀጠሉ ነው። ትሬኒንግ ግራውንዱ ላይ ወይም በልምምድ መስሪያ ስፍራ ላይ በሚቀጥለው ሳምንት ታዩታላችሁ። በአብዛኛው ከኳስ ጋር ልምምዶችን ሊሰራ ይችላል። ከዚህ በፊት ከኳስ ጋር ያልሰራቸውን ነገሮች በሙሉ እንዲሰራና የመመለሻ ቀኑን ለማቀላጠፍ ሲመለስ ደግሞ እንደገና አገረሸ በት የሚል ነገር እንዳይኖር ለማድረግ ተገቢውን ጥንቃቄ እናደርጋለን፣ የሚል አስተያየትን ሰጥቷል። ስለዚህ ትልቁ ዜና ቡካዮ ሳካ ሪያል ማድሪድ እና አርሰናል በአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ ጨዋታቸውን ሲያደርጉ ይመለሳል የሚለው ነው። ለዚህ ሰዓት ሁለተኛው ጉዳይ መሆን አለበት የምንለው ፔፕ ጋርዲዮላ የሰጠው አስተያየት ነው። ፔፕ ጋርዲዮላ ተተቸ፣ አሮጋንት ነህ ተባለ። አሮጋንት ነህ ብለው ፔፕ ጋርዲዮላን የተቹት ወይም የወረፉት ማለት ይሻላል ፋቢዮ ካፔሎ ናቸው። የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ፣ በተለያዩ ክለቦችም ትልቅ ስራን በመስራት ከሚወደሱ አሰልጣኞች መካከል አንደኛው ፋቢዮ ካፔሎ ናቸው። በጣም ቆምጨጭ ያለ አቋም ያላቸው ቁጡ፣ ተጫዋቾቻቸው የሚፈሯቸው፣ በቀላሉ ተጽዕኖ የማሳደር አቅም አላቸው የሚባሉ ናቸው። በአንድ ወቅት የእንግሊዝ ብሔራዊ ቡድን አሰልጣኝ ሆነውም ሰርተዋል። ጣሊያናዊው ፋቢዮ ካፔሎ እና ፋቢዮ ካፔሎ የጣሊያንን እግር ኳስ የጎድ አሮጋንት ሰው ነው ብለውታል ፔፕ ጋርዲዮላን። ይህንን ያሉበት ዋነኛው ምክንያት ፔፕ ጋርዲዮላ በእግር ኳስ ላይ ባሳደረው ተጽዕኖ ሰበብ ነው። የፔፕ ጋርዲዮላ ተጽዕኖ የሚባለው ምንድን ነው? ክለቦች የጋርዲዮላን ስታይል ኦፍ ፕላይ ወይም የጨዋታ ስልት ተግባራዊ ለማድረግ እየተገደዱ የማድረግ ምርጫ ውስጥ እየወደቁ መጡና፣ በጣሊያን እግር ኳስ ውስጥ ጣሊያን ሴሪኤ ወይም የጣሊያን ሊግ ከሚታወቅበት አጨዋወጥ ወጥቶ በፓሲንግ ፉትቦል ሲጫወት አየሁት ነው ስለዚህ ይሄ ነው እንግዲህ አሁን ጋርዲዮላን እንዲወርፉት ጋርዲዮላን እንዲተቹት ያደረጋቸው። ፋቢዮ ካፔሎን ይህንን ወሬ ይዘው ሄደው ነገሩት ለጋርዲዮላ፣ እንዲህ እኮ ተባልክ፣ የምትለው የለህም፣ መልስ የለህም፣ ፋቢዮ ካፔሎን እንዲህ እንዳሉ አልሰማህም ብለው ጠይቀውታል። እና ጋርዲዮላ ለዚህ የሰጠው መልስ አይ፣ ምንም የምለው ነገር የለኝም፣ ያው አለ። የምር እንደዚህ አይነት አስተያየትን ሰጠ። ምንም የምለው ነገር የለኝም በቃ ባገኘው እንደገና አቅፈዋለሁ እንደገና ሰማዋለሁ እንደገና በክብር አነጋግረዋለሁ የሚል አስተያየትን ነው እየሰጠው። ስለዚህ ፋብዮ ካፔሎ አሮጋንት ነህ ብለው ጋርዲዮላ ለተናገሩት ነገር ዝምታ ነው መልሲ፣ አይነት ስታይል ነው በጋርዲዮላ በኩል የቀረበው። ይልቅ በሌላ ጉዳይ ለደግሞ አስተያየቱን ሰጠ። እንግዲህ ጋርዲዮላ በአሰልጣኝነት በዋና ቡድን አሰልጣኝነት ባርሴሎና፣ ባየር ሚዩኒክ፣ አሁን ደግሞ ማንቸስተር ሲቲ ቤት ሲሰራ ነው የምናውቀው በእነዚህ ክለቦች በሚሰራበት ጊዜ እሱ እያሰለጠነ የእሱ ቡድን ራውንድ ኦፍ ሲክስቲን እንኳን መድረስ ሳይችል የቀረበት የውድድር ዓመት እኔ በግሌት እዛ አይለኝም። ደሞም የለም ራውንድ ኦፍ ሲክስቲን ቢያንስ ይወዳደራል ባየር ሚኒክን ይዞ ሲቲንም ይዞ እንደዚሁም ደሞ የባርሴሎና አሰልጣኝ ሆኖ። ዘንድሮ ግን እሱ የሚያሰለጥነው ማንቸስተር ሲቲ በፕሌይኦፍ በሪያል ማድሪድ ተሸንፎ ከውድድር ስለወጣ ራውንድ ኦፍ ሲክስቲንን እቤቱ ሆኖ ለማየት ተገደደ እና ጋዜጠኞች ምን ብለው ጠየቁት? አንተ ያለ ልማድህ ከዚህ በፊት ሆኖ እና አጋጥሞ በማያውቅ ሁኔታ የራውንድ ኦፍ ሲክስቲን ውድድር ላይ የለህበትም፣ የሌሎችም ቡድኖ ጨዋታ በቴሌቪዥን ለማየት ተገደድ፣ ስሜቱ ምንድን ነው ብለው ጠየቁት። ስሜቱን ሲያስረዳ መጥፎ ስሜት አልተሰማኝም አለ። ምክንያቱም ደግሞ አይገባንም ብዬ ስለማስብ ነው ነው አይገባንም በቃ ከራውንድ ኦፍ ሲክስቲን መግባት አይገባንም። በጣም ደካሞች ነበርን። በሊግ ፌዙ ላይ ደካሞች ነበርን ከሪያል ማድሪድ ጋር በነበረው ጨዋታ። ስለዚህ ተሸንፈን ከውድድሩ መውጣታችን በጣም በጣም በጣም ትክክል ነው፣ ፍትሐዊ ነው፣ የምንቀበለው ነው። አይገባንም ነበር ራውንድ ኦፍ ሲክስቲን ብንገባ ብንገባም የትም አንደርስም አይነት አስተያየት ነው ጋርዲዮላ የሚሰጠው ነገር ግን አንዳንድ ጊዜ እንደነዚህ ያሉ ውድድሮች ላይ አለመግባት ያው የራሱን የሆነ ትምህርት እየተማርክ የሌሎቹን ቡድን ጨዋታዎች ደግሞ በቴሌቪዥን ቤት ሆነ ከርቀት ሆነ ጨዋታዎቹን ታያል። ጨዋታዎቹን ስታይ እንደ አንድ መደበኛ የእግር ኳስ ወዳጅ ብቻ ሳይሆን እንደ አንድ አሰልጣኝ ምንድን ነው የምወስደው ትምህርት የሚለውን እየወሰድኩኝ ግን ደግሞ እንደ አንድ ተመልካች ራሴን ለማዝናናት ደግሞ ጥረት አደርጋለሁ። ለምሳሌ ከኛ የተሻለ የነበሩ ቡድኖች የሚገርም ቡድን የገነቡ በዘንድሮ የውድድር ዓመት ትልቅ ውጤት ሊያመጡ ይችላሉ ብዬ የምገምታቸው እንደ ሊቨርፑል ያሉ ቡድኖች ከራውንድ ኦፍ ሲክስቲን ሲወጡ አየሁኝ። በጣም ገረመኛል። በጣም ነው የገረመኛል። አሁን የሊቨርፑል በፓሪስ አንጀርማ ተሸንፎ ሲወጣ ጨዋታውን አይቼዋለሁ። በቃ በጣም ነው ያስገረመኝ ብሏል። ሊቨርፑል እንዲህ ባለ መንገድ ከውድድር ይወጣል ብሎ አልገመተም ነበረ ጋርዲዮላ። ሁለተኛው የማድሪድ ደርቢን በቻምፒዮንስ ሊግም እንደዚሁ አይቻለሁ። እስኪ ዝም ብላችሁ አስቡት። አትሌቲኮ ማድሪድን የሚያክል ትልቅ ቡድን በውድድሩ ላይ የሚያስፈልገውን ነገር ያደረገ ቡድን ሁሊያን አልቫሬዝ መለያ ምቱን ሲመታ እንዲሆኗል ተብሎ ከውድድር ሲወጣ እስኪ አስቡት። እንደኛ ደካማ ሆኖ ከውድድር መውጣት አንድ ነገር ነው። ሳንችል ቀርተን በተጋጣሚዎቻችን ተበልጠንና ተረተን ከውድድር መውጣት አንድ ነገር ነው። ነገር ግን ደግሞ እንደ አትሌቲኮ ማድሪድ አይነት መሰናበትን እኔ በግሌ ለመቀበል በጣም ይቸግረኛል። ተቀብሎ ለማስተናገድ በጣም በጣም ይከብደኛል። በቃ ለራሴ እንኳን ማብራሪያ መስጠት እቸገራለሁ አለ። ስለዚህ ተውት፣ የእኛን ቁጭ ብሎ በቴሌቪዥን ማየት ወይም ቤታችን ሆነን ጨዋታውን ማየት ምናምን አይደለም። እግር ኳስ ግን እንዲህ ያሉ ነገር ያለበት መሆኑ ኢትስ ሃር ቱ አክሰፕት ኢትስ ሃር ቱ አንደርስታንድ ነው የሚለው ፔፕ ጋርዲዮላ። ለመረዳትም ከባድ ነው ለመቀበልም በጣም ከባድ ነው እና በጣም አሳዝኖታል ጓርዲዮላን። የሁሊያን አልቫሬዝ የመለያ ምት ጎል ኳሷን ሁለቴ ነክቶታል በሚል ሳይጸድቅ መቅረቱ መቅረጡ ወይም እንዲሻር መደረጉና፣ በዛ አትሌቲኮ ማድሪድ ወድቆ ሪያል ማድሪድ እንዲያልፍ መደረጉ በጣም ገርሞታል እንደነዚህ ያሉ ጥሩ ቡድኖች መውደቃቸው ነው የበለጠ የሚገረመኝ። እኛ እንኳን ደካማ ስለሆንን ይገባናል የሚል አስተያየትን ነው የሰጠው። ወሬ ሶስት የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል። እንግዲህ ቶማስ ቱኸል በዜግነት ጀርመናዊ ናቸው። የሚያሰለጥኑት የእንግሊዝን ብሔራዊ ቡድን ነው። የእንግሊዝ ብሔራዊ ቡድን አሰልጣኝ ሆነው በቅርቡ ያው ለተጫዋቾች ጥሪ አድርገዋል። እነ ማርከስ ራሽፎርድ በድጋሚ ወደ ብሔራዊ ቡድን ጥሪ የተደረገላቸው መሆኑ ትልቅ ትኩረት ስቦ እንደነበረ ሁላችሁም ታስታውሳላችሁ። እንግዲህ ጀርመናዊ ሆነው የሚያሰለጥኑት የእንግሊዝን ብሔራዊ ቡድን ስለሆነ በቅርቡ በኢንተርናሽናል ብሬኩ የእንግሊዝ ብሔራዊ ቡድን ወደ ሁለት የሚደርሱ ጨዋታዎችን ያደርጋል። የእንግሊዝ ብሔራዊ መዝሙር ደግሞ ይዘመራል። ጋድ ሴቭ ዘ ኪንግ የሚለው መዝሙር ማለት ነው። መዝሙሩ ሲዘመር ለብሔራዊ መዝሙሩ ክብር ይቆማሉ። መዝሙሩ ላይ ያለውን ግጥም ወይም ሐሳብ የሚባሉትን ነገሮች ያውቋቸዋል። ነገር ግን አሰልጣኙ ቶማስ ቱኸል እኔ አብሬ አልዘምርም አሉ። በቅርቡ ለጊዜው የእንግሊዝን ብሔራዊ ቡድን በአሰልጣኝነት ይዘው የነበሩት ሰው የብሔራዊ መዝሙሩ በሚዘመርበት ጊዜ አብረው አልዘመሩም ተብለው ሲተቹ ነበረ። አሁን ቶማስ ቱኸልም ደግሞ የብሔራዊ ቡድኑ አሰልጣኝ ሆኜ የእንግሊዝ መዝሙር ሲዘመር አብሬ አልዘምርም ሲሉ ከወዲሁ እንዲህ ያለን ነገር አላደረገም ብለው የቀድሞውን አሰልጣኝ የሚተቹ ሰዎች የሚሉት ነገር ካለ የሚሉትን ይበሉ ነው። ነገር ግን የቶማስ ቱኸል አነጋገር የአስተዋይ ሰው ነው። የእንግሊዝ ብሔራዊ ቡድን አሰልጣኝ ስለሆንኩ ብቻ ጋድ ሴቭ ዘ ኪንግ የሚለውን ብሔራዊ መዝሙር አብሬ ከምዘምር ይልቅ መዘመር ይገባዋል ስባል ብዘምረው ነው የሚሻለኝ። ነው የቶማስ ቱኸል አስተያየት። ማን ነው መዘመር ይገባዋል የሚለው? ደጋፊዎች መቼ ነው የሚሉት? ይሄ ሰው በእንግሊዝ ብሔራዊ ቡድን ውጤታማነት ማነት ላይ የራሱን አስተዋጽኦ ሲያደርግ፣ ብሔራዊ ቡድኑ ማሸነፍ ሲጀምር፣ ጥሩ ብሔራዊ ቡድን ሲሰራ፣ እሱ ማለት ከኛ እንደ አንዳችን ነው ማለት ይጀምራሉ ያኔ ያን ጊዜ አብሬ መዝሙሩን እንድዘምር ደጋፊዎች ሲፈልጉ ከድል በኋላ ከማሸነፍ በኋላ ለብሔራዊ ቡድኑ ውጤት መሻሻል የሚገባቸውን ነገር በሙሉ አድርጌ ከተገኘው በኋላ በላ ዘምር ሲሉኝ ብዘምር ይሻላል፣ ኃላፊነቱን ስለወሰድኩ ብቻ ከምዘምር ይልቅ ነው። ይህን ያዙ፣ የመጀመሪያ፣ ሁለተኛ ተጫዋቾቹ፣ ሦስተኛ የቀጠረኛ አካል፣ እነዚህ እነዚህ በሙሉ የእንግሊዝን ብሔራዊ ቡድን ማሰልጠኔ ብቻ እንደ በቂ ወስደው እንድዘምር ኤክስፔክት ማድረግ የለባቸውም። የእንግሊዝን የብሔራዊ ቡድን ውጤት ሳሻሽል እንግሊዝ የሆነ የሆነ ነገሮችን ስታሸንፍ ያኔ እኔም ከነሱ እንደ አንዱ እቆጠራለሁ፣ ይገባሃል እባላለሁ፣ ይገባኛል ብዬ እዘምረዋለሁ። በመጀመሪያዎቹ ጨዋታዎች ላይ ግን ይሄንን አላደርግም ብለዋል። አሁን በእርግጠኝነት በጣም በእርግጠኝነት የምነግራችሁ የእንግሊዝ ብሔራዊ ቡድን ጨዋታ ሲያደርግ ካሜራ ቶማስ ቱኸል ላይ ትኩረቱን ያደርጋል። ይዘምራል አይዘምርም? ግጥሙን አብሮ ይላል አይልም? ጋድ ሴቭ ዘ ኪንግ ይላል ወይስ አይልም? እነዚህ ነገሮች ትኩረት ይስባሉ፣ ምክንያቱም ሰውየው ከወዲሁ አስተያየት ሰተውባቸዋል። ግን እኔ በጣም ወድጇዋለሁ። ኤርን ነው ማድረግ ያለብኝ ነ ያለው ቶማስ ቱኸል። ኤርን ማድረግ ማለት ይገባሃል መባል ነው። እሱ ጀርመናዊ ሆኖ የእንግሊዝን ብሔራዊ መዝሙር ይዘምራል እንዴ መባል አይፈልጉም ጀርመናዊም ብሆን ከእነሱ እንዳራሳቸው እንዳንዳቸው የቆጠሩኝ ዕለት ያንን ደግሞ ሊቆጥሩኝ የሚችሉት ብሔራዊ ቡድኑን ውጤታማ ካደረግኩ ነው ብለው የተናገሩት ነገር ለእኔ በጣም በጣም በጣም እጅግ በጣም ተስማምቶኛል እና ቶማስ ቱኸል በመጀመሪያዎቹ የብሔራዊ ቡድን አሰልጣኝ የሆነው ስራ በሚጀምሩባቸው ጨዋታዎች ወቅት የብሔራዊ ቡድኑን መዝሙር አይዘምሩም ነው ይሄ ቶማስ ቱኸል የተናገሩትና የእንግሊዝ ሚዲያዎችን ትኩረት የሳበ ጉዳይ ነው። የመጨረሻው የሰዓቱ ወሪያችን የሚሆነው እንደ እኔ እንደ ቼልሲ የመቼም ስራውን ከወዲሁ አቀላጥፎ እየሰራ ያለ ቡድን ያለ አይመስለኝም። ቼልሲ በደንብ በደንብ በደንብ አድርጎ እየሰራ ነው የሚገኘው። እየሰራ ያለው ደግሞ ከተጫዋቾች ዝውውር አንጻር ነው። ለምሳሌ ጆቫኔ ኩዌንዳ በ45 ሚሊዮን ፓውንድ አንድ ዓመት ለሚቀጥለው የውድድር ዓመት እዛው ስፖርቲንግ ሊዝበን ተጫዋች ከዛ 2026 27 ላይ ግን የኔ ትሆናለ ብሎ አስፈርሞታል። የሰባት ዓመት ኮንትራት ሰጥቷል። አንድ ዓመት ተጨማሪ የማስፈረም መብትንም ለራሱ ሰጥቷል። አሁንም ደግሞ ቼልሲ አንድ ሌላን ተጫዋች በተመለከተ ስምምነት ላይ ደርሷል። የፖርቹጋል የ21 ዓመት በታች ብሔራዊ ቡድን ተጫዋች የሆነው የመጫወቻ ቦታው የመሃል ሜዳ ወይም ሚድፊልደር ሆኖ የሚጫወተው ዳሪዮ ኢሶጎ የሚባለውን ተጫዋች እድሜው ሀያ ነው ከስፖርቲንግ ሊዝበን በ21 ሚሊዮን ፓውንድ ለማስፈረም ከወዲሁ በሁለቱ ክለቦች መካከል ስምምነት ላይ ተደርሷል፣ ነው አሁን ለላስ ፓልማስ በውሰት ተሰጥቶ እየተጫወተ የሚገኝ ነው፣ ዳሪዮ ኢሶጎ የሚባለው ተጫዋች። ይሄ ተጫዋች ለቼልሲ ይፈርማል። ምክንያቱም ቼልሲ እና ስፖርት ስፖርቲንግ ሊዝበን በተጫዋቹ ዝውውር ዙሪያ ተስማምተው ጨርሰዋል ነው ባየር ሚውኒክ የአትሌቲክ ቢልባኦ ተጫዋች የሆነው ነው። ይህ እንግዲህ አርሰናልንና ባየር ሚውኒክን የሚያፈሳፍስ ተጫዋች ነው የሚሆነው። በጣም ትልቅ ትልቅ ትንቅንቅ ያደርጋሉ። ሀያ ሁለት ዓመቱን በጣም ብዙ ኢትዮጵያ ውስጥ ያሉ የእግር ኳስ ወዳጆች በአውሮፓ ዋንጫ ወቅት አይተው የወደዱት ኒኮ ዊሊያምስ የሚባለውን የአትሌቲክ ቢልባኦ ተጫዋች ለማስፈረም ነው ባየር ሚውኒክ ደፋ ቀና ማለት የጀመረው። በጣም በጣም በጣም ወዶታል። በጣም ፈልጎታል። አትሌቲክ ቢልባኦን በተደጋጋሚ በተጫዋቹ ዝውውር ዙሪያ እያነጋገረ ነው የሚገኘው። አርሰናል ደግሞ የመስመር እንቅስቃሴውን የበለጠ ጠንካራ ለማድረግ በተጫዋቾች ጉዳት ሰበብና ምክንያት የሚፍረከረክ እንደገና ክፍተት የሚፈጠርበት እንዳይሆን ለማድረግ ኒኮ ዊሊያምስን በጣም ይፈልገዋል። ስለዚህ በባየር ሚውኒክ እና በአርሰናል መካከል ተጫዋቹን የማስፈረም ግብግብ ከወዲሁ ተጀምሯል፣ ይላል የጀርመኑ ተነባቢ ጋዜጣ ቢልድ፤ ነው ይሄንን ይዞ የወጣው። ኒውካስል ዩናይትድ ከአሌክሳንደር አይዛክ ጋር ይቀጥላል ወይስ አይቀጥልም? ይሄ በጣም ወሳኝ ነው። ነገር ግን አሌክሳንደር አይዛክ የዘንድሮ የውድድር ዓመት ካበቃ በኋላ ውል ታራዝሙልኛላችሁ ወይስ ሌላ አማራጭ ልፈልግ ሊላቸው ዝግጅቱን አጠናቋል አሉ ራሱ አሌክሳንደር አይዛክ ከኒውካስል ሰዎች ጋር የመነጋገር ዕቅድ መያዙን ዴሊ ሜይል አስነብቧል። ሪያል ማድሪድ የተከላካይ ክፍሉን ለማጠናከር ከቶተናም ሮሜሮን፣ የ26 ዓመቱን አርጀንቲናዊ እንደዚሁም ደግሞ የኤቨርተኑን የመሃል ተከላካይ ጄረድ ብሬንዝ ዋይትን ለማስፈረም ጥረት እያደረገ ነው የሚል መረጃ ወጥቷል። ብሬንዝ ዋይት በማንቸስተር ዩናይትድ በጣም ከሚፈለጉ ተጫዋቾች መካከል አንደኛው ነው። ሊቨርፑልን በተመለከተ ቨርጅል ቫንድ ሃይክ የ33 ዓመቱ የሆላንድም የሊቨርፑልም ምርጥ ተከላካይ አካይ ቨርጅል ቫንዳይግ እኔ ስለ የውድድር አመቱ ካበቃ በኋላ ከሊቨርፑል ጋር ቀጥላለሁ አልቀጥልም የሚለው ነገር ምንም ምንም ምንም እያሳሰበኝ አይደለም። ተረጋግቼ በውድድር አመቱ ቀሪ ጨዋታዎችን ስለ ማድረግ ብቻ ነው የማስበው። ከዛ በኋላ ኔጎሽሽኖች ይኖራሉ፣ ድርድሮች ይኖራሉ። ከሊቨርፑል ጋር ቀጥላለ ወይስ ከሊቨርፑል ጋር አለያያለሁ የሚለው በጣም ብዙ ፋክተሮች ስለሚኖሩ ምንም ራሴን በዛ ጉዳይ ላይ እያስጨነቅኩ አይደለም። የሊቨርፑል ደጋፊዎችም በይሄዳልና ይቆያል ውስጥ ራሳቸውን ማስጨነቅ የለባቸውም። የሚሆነው ነገር በሙሉ ይሆናል። የተረጋጋውን ቨርጅል ቫንዳይክን በቀሪዎቹ ጨዋታዎች በሙሉ ታያላችሁ የሚል አስተያየቱን ሰጥቷል። አርሰናልና ሊቨርፑል እንደገና በሊዮኑ የቤልጂየም ዜግነት ባለው የመስመር ተጫዋች ማሊክ ፎፋና ዙሪያ ግብግብ ላይ ናቸው፣ ወይም እሱን ለማስፈረም ከፍተኛ ጥረት ማድረግ ጀምረዋል። ባርሴሎና የቀድሞውን ያርሰናል አሁን ደግሞ ራሱን ባርሴሎናን የሚያገለግለውን ሼዝኒን ኮንትራት ለማራዘም እየሰራ መሆኑን ፋብሪዚዮ ሮማ ነው በግልጽ ተናግሮታል። እነዚህ እነዚህ ከሊሮይ ሳኔ ይህንን ተጫዋች ለማስፈረም በአርሰናልና በሊቨርፑል መካከል ጥረት እየተደረገ ነው የሚል መረጃ ወጥቷል። እውነት ይጠቅማቸዋል ወይ ነው እንግዲህ። ስፔኖች ናቸው ይህንን መረጃ በዋናነት ይዘውት እየወጡ ያሉት። አርሰናልም ሊሮይ ሳኔን ይፈልጋል፣ ሊቨርፑልም ሊሮይ ሳኔን ይፈልጋል። ሊሮይ ሳኔ እንደገና በፕሪሚየር ሊጉ የመጫወትን እድል ሊሰጡት ነው ማለት ነው። እንግዲህ ይሄ በጣም አዋጭ አሪፍ ዝውውር ነው። ምናልባት አርሰናል ኒኮ ዊልያምስን ለማስፈረም የሚያደርገውን ጥረት እንደገና ሊሮይ ሳኔን ለማስፈረም የሚያደርገው ጥረት ባለፈው እንዳልነው ደግሞ ዙቢሜንዲ ኦልሞስት አርሰናልን የመቀላቀል ፍላጎት አሳይተዋል። በአርሰናል በኩል አድቫንስድ ሌቭል ላይ ደርሷል። ሪያል ሶሴዳድና አርሰናል መካከል ክፍተት የለም። እነዚህ እነዚህ ነገሮች ናቸው እየተሰሙ ያሉት። አርሰናልን የሚደግፉ ሰዎች ደግሞ በዋናነት የሚፈልጉትና በጉጉት የሚጠብቁት አስተማማኝ ጎል አስቆጣሪ ተጫዋቾች ክለባቸውን እንዲቀላቀሉላቸው ነው። የአርሰናል ትኩረት ግን አሁንም በመስመር በኩል አሁንም አርሰናል ላይ ጎል እንዳይቆጠር የሚያደርጉ ተጫዋቾችን ማስፈረም ላይ ነው። እነዚህ ቦታዎች ላይ ሰው ማስፈረም አያስፈልግም ሳይሆን፣ ተመሳሳይ ጥረት እኩያ ትኩረት ደግሞ ጎል ሊያስቆጥሩ ወደሚችሉ ተጫዋቾች ላይ መደረግ አለበት የሚል አስተያየትን ይሰጣሉ። ለማንኛውም ለዚህ ሰዓት የተነሳ ናቸው። ዋና ዋና አዳዲስ ስፖርታዊ መረጃዎች ከዚህ በፊት የነገርናችሁ ናቸው። ደግሞ ሌሎች ጉዳዮችን ይዘን ዳግም ወደ እናንተ ደስ ብሎን እንመጣለን። ሸገር ስፖርት ዊዛ በበግደ የዩቲዩብ ቻናልን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩ ለሌሎች ማጋራታችሁንም ቀጥሉ። ለእስካሁን ድጋፍ በድጋሚ በጣም እናመሰግናለን። ሰላም ለናንተ ይሆን። ኢትዮጵያ ለዘለዓለም ትኖር።